ሰዓት ታከብራላችሁ ሐኪሞች? ሰዓት ያከብራሉ? አትመልሱልኝ ስለምታውቁት እዛው ይውት። ሰዓት ማክበር ላይ ምን አይነት ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቲዩዳችሁም ይመስላል። ሰርቪንግ ነው የማገልግላት፣ አቲቲዩድ ያለበት ጋውን የሚያከብር ነው። ወደ ፕራይቬት መላክ ቅድም ፕሮፌሰር እንዳነሳው ማለት ሰውየውን በረባ ባረባ ጉዳይ ወደ ግል ሕክምና እንዲሄድ ማድረግ። አንድ አይነት ማሽን ጥቁር አንበሳ ገዝቶ አንድ የግል ሆስፒታል ገዝቶ አዲስ አበባ ውስጥ የግሉ ሁለት ሶስት አራት አምስት አመት ሲሰራ የጥቁር አንበሳ በሁለት ሶስት ወር አራት ወር ይሰበራል። ማሽን ለምን እዚህ ማሽን ከሌለ፣ ማሽን ብቻ ሳይሆን መድኃኒት በሚመለከት ኤክስፓ ያደረገ መድኃኒት ይቃጠላል። የመንግስት ኤክስፓ ያደረገ መድኃኒት ተቃጥሏል ተብሎ ሪፖርት ይደረግና ወደ ግል ይዘዋወራል። ከተዘዋወረ በኋላ የግሎች አቆይተውት አዲስ መድኃኒት መንግስት ሲገዛ ያ የተቃጠለ የተባለው ይቀየርና አዲሱ ይወጣል። ይሄ የለም። ህክምና ውስጥ አታቁም። ሁሌ መድኃኒት የለም የመድኃኒት አቅርቦት ኤጀንሲ መድኃኒት የለውም። ከህክምና ሙያተኞችና በኢንዱስትሪ ውስጥ አክተር ከሆኑ ግለሰቦች ውጪ ይሄ ሊታይ አይችልም። ሌላው አንኢቲክሊ ለራስ ምታት ለትናንሽ በሽታ ፕሪስክሪፕሽን ማብዛት የለም። ሲቲስካን ምናምን እያሉ ማዘዝ የለም። ህክምና ውስጥ አታውቁም። ይሄን ሰው እንዴት እንደሚመራ አታውቁም። ግን የእናንተንም ችግር የእናንተንም አካባቢ ያለውን ስህተት በደንብ ነቅሶ ማውጣትና ማስተካከል ያስፈልጋል። ያን ካደረጋችሁ እንዳላችሁት ፈጠን ያለ ጊዜ ሴክተሩ መቀየር ይቻላል ብዬ አስባለሁ። እኛ ጋር ምንም ነገር የለም ብላችሁ ካሰባችሁ ግን በጀቱ ቢጨመር ደሞዙን ቢጨመር፣ ቅድም ያልኳችሁ ችግሮች ካልተፈቱ ሴክተሩ አይቀየርም። ይሄ በፎቶ ላይ የምትመለከቱት ልጅ አይነ ስውር ነው። ነገር ግን ወላሂ ድንቅ ስራ ሰርተዋል። እጅግ በጣም አስገራሚ ነው። እስከ መጨረሻው ኮፒ ሊንክ ሪፖስት እያደረጋችሁ ተከታተሉኝ ማሻላህ በሉት። በኮሜንት አበረታቱት። አሕመድ ኢብራሂም ይባላል የደዌ ከተማ ተወላጅ ነው። ምንም አይነ ስውር ቢሆንም ያላገደውም የአላህን ቃል ቅዱስ ቁርአንን ሐፍዘዋል። ያ ብቻ አይደለም የሚያስገርመው በትናንትና ሁለት በዞኑ በተደረገ የሂብዝ ቁርአን ውድድር ላይ ሁለተኛ በመውጣት እጅግ አስደናቂ ስራ ሰርቷል። ሱብሃናላህ እንደዚህ አይነት ሰዎች አይናቸው ባያይም፣ ልባቸው ግን በብርሃን የተሞላ ነው። ቁርአንን የአላህን ቃል ቅዱስ ቁርአንን ለማሐፈዝ መንገድ ላይ ያለን ወጣቶች በሙሉ ከዚህ በላይ የሚያበረታታን ታሪክ የለም እና ሁላችንም እናበረታታው። እኛም ጠንከርንበል። አላህ ቁርአንን ያግራልን። ማሻአላህ ያለች ኮሜንት ላይ በደንብ አስቀምጡ። ቪዲዮን ኮፒሊንግ ሸሪ ፖስት እያደርጋችሁ አዳርሱት። መርየም የሚለው ስም ደግሞ ቁርአን ውስጥ 34 ጊዜ ነው የተጠቀሰው በተለያዩ ሱራዎች ላይ 34 ጊዜ መርየም የሚለው ስም ተጠቅሷል። የስሙም ትርጓሜ መርየም ማለት ኻዲመ ረብ ማለት ነው፣ የጌታ አገልጋይ ማለት ነው። ገና ከመፈጠሯ በፊት በስለት የተገኘች እናቷ ሃና ለአላህ ቃል ገብታ አላህ ወንድ ልጅ ከሰጣት ከማንኛውም አይነት ሥራ ነፃ የተደረገ ሆኖ ለቤተ መቅደስ አገልጋይነት ብቻ ተላልፎ እንዲሰጥ ለአላህ ስለትገብታ አላህን ለመነች በስለቷ መሰረት ጌታችን አላህ ልጅን ሰጣት ግን እየተወለደችው ሴት ሆና ተገኘች ቃለት ረቢ ኢኒ ወضዕቱሃ እንث አለች ጌታይ ሆይ ሴት ሆና እኮ ነው የወለድ አለች ትፈልግ የነበረው ምንድን ነበር ወንድ ነበር አላህ ምን አለ ወላሁ አዕለሙ ብማ ወضዐት አላህ ጸንሳ በወለደችው ነገር ሙሉ አዋቂ ጌታ ነው። ወለይሰ ዘከሩ ከልኡንሣ ወንድ እንደ ሴት አይደለም ማለት። እዚህ ጋ ከተሰጡት ሁለት ተፍሲሮች አንደኛው ተፍሲር ምንድን ነው? ወለይሰ ዘከሩ ልመጥሉበቱ ዕንደኪ፣ ወለይሰ ከልኡንሣ ልመውሁበቱ ለኪ። አንቺ ትፈልጊው የነበረው ወንድ እንደ ተሰጠሽ ሴት አይደለም የተሰጠሽ ሴት ከምታስቢውም ወንድ በላይ ነች የሚል ትርጓሜ ነው። ወንድ እንደ ሴት አይደለም ሲባል ይሄ ቃሉን ወደ ጌታችን አስጠግተን ጌታችን ተናገረ ካልን የሚመጣው ትርጓሜ ነው። እንደ ሀና ትርጓሜ ወይም እሷ እንዳለችው ከሆነ መቼም ወንድ ልጅ እንደ ሴት፣ ሴት ልጅ እንደ ወንድ የቤተ መቅደስ አገልጋይ ለመሆን አቅሙና ብቃቱ የላትም የሚል የስሞታ ቋንቋ ነው።

በሚወለደበት ጊዜ የጩኸትን ድምፅ ከሰይጣን እርግጫ የተነሳ አሰምቶ የሚወጣ ቢሆን እንጂ ያለ ጩኸት ድምፅ ከእናቱ ማህፀን የሚወጣ የለም። መርየምና ልጇ ዒሳ ብቻ ሲቀሩ አሉ። ለምን? የእናትየው የሃና ዱዓ በአላህ እጠብቃቸዋለሁ ያለችው ጌታችን አላህ ዱዓዋን ሰምቷት ጸሎቷን ተቀብሎ ያሳካላት ነው። መርየም እኛ ሙስሊሞች ዘንድ ቦታ አላት። እንወዳታለን እና ከብራታለን። የአላህ ሰላም በሷ ላይ ይሁን። ግን አናመልካትም። በጭንቅ ሰዓት ድረሽልን ብለን አንጠራትም። በተድላ ጊዜም አናመሰግናትም። ለጭንቃችን ድራሻችን ፈጣሪ አምላካችን አላህ ነው። ከችግርም ነጻ ስንወጣ ምስጋና የምናቀርበው ለፈጠረን አላህ ነው። አላህ ከሰጣት ክብርና ደረጃ ዝቅ አድርገን አንጠራትም። አላህ ያልሰጣትን ደረጃና ማዕረግም ከፍ አድርገን አንሰጣትም። የእሷን ትልቅነት ነቢያችን ዓለይሂ ሰላቱ ወሰላም አስተምረውናል። መርየም አይሁዳዊ መሆኗ እንድንጠላት ምክንያት አይሆንም። አላህ ከፍ ያደረገውን ከፍ ከማድረግ ውጪ አማራጭ የለንም። ስለዚህም ከዓለማት ሴቶች

በዚህ ዩኒቨርስ ላይ ከገቡ ሴቶች ሁሉ በላጭ ሴት ማነች? መርየም ዓለይሃ አሰላም፣ የአላህ ሰላም በሷ ላይ ይሁን። መርየም ነች ማለት ነው። እናም ጅብሪል ወደ እሷ መጣና፣ ያ መርየሙ፣ አንቺ መርየሙ ሆይ ኢንላላህ ዩበሽሩኪ ቢከሊማቲ ሚን አላህ፣ ከርሱ በሆነው ቃል ያበስርሻል፣ ልጅን እንደምትወልጂ ይነግርሻል አላት ይሄ ማለት ለኛ ለሙስሊሞች የሚሰጠን ተረጓሜ ምንድነው? ጌታችን አምላካችን አላህ በይሁንታው ቃሉ ከመርየም ወንድ ሳይነካት ሰውን እንደሚፈጥር በጅብሪል በኩል እያበሰራት ነው። ነገር ግን ያ ቃል በማህፀኗ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምንም። የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ስለዚህ ሁን በሚለው መለኮታዊ ቃሉ የወንድ ሥጋ ፈቃድ ጣልቃ ገብነት ሳይኖር ከመርየም ዒሳን ፈጠረው ነው እንጂ የምንለው ቃል ራሱ ሥጋ ሆነ አንልም። ያ መለኮታዊ ቃል ሥጋ ሆነ ካልን ከአድራጊነት ወደ ምን ተቀየረ? ወደ ተደራጊነት ተቀየረ። ከፈጻሚነት ወደ ተፈጻሚነት ተቀየረ። የአላህ ቃል ያደርጋል እንጂ አይደረግም። የአላህ ቃል ይፈጽማል እንጂ አይፈጸምም። ስለዚህም ዒሳ ቀጥታ የጌታችን የአላህ ቃሉ ሳይሆን የቃሉ ምንድን ነው ውጤትና ስሪት ነው። አላህ ሁን አለው፣ ሆነ። ዒሳ የይሁንታው ውጤት እንጂ ሁን የሚለው ቃል ራሱ ዒሳ አይደለም።

ወላኪን ካነ ቢኩን ነገር ግን ሁን በሚለው ቃል ተገኘ ተፈጠረ። ሻዝ ብኑ ያሕያ ረዲየላሁ አንሁ ሲናገር ደግሞ ምን አለ? ለይሰ ልከሊመቱ ሳረት ዒሳ ወላኪን ብልከሊመት ሳረ ዒሳ፣ ቃሊቷ ራሷ ዒሳ ሆና አልመጣችም፣ በቃሊቷ አማካኝነት ግን ዒሳ ተገኘ። ይሄ ነው እኛ የምንረዳው። ይሄንን ሐሳብ ሊገልጽለን የሚችል ብዙ ቁርኣናዊ አንቀጽ መጥቀስ ይቻላል።